እንዴት ናችሁ ወገኖች ከጌታ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ዛሬ ደግሞ እንግዲህ ጌታ ረድቶኝ ወደ እናንተ መጥቼ አለውኝ እንግዲህ ስለ መንፈስ ቅዱስ እንድንነጋገር ነው በውስጣችን እየተንቀሳቀሰ ያለው የእግዚአብሔር መንፈስ አሁንም እንዴት ነው ፍቃዳችንን ሰተነው እየመራን አለውኝ በጌታ ቤት ከአመት በላይ በጌታ ቤት አለውኝ እንደገና ደግሞ በጣም ለብቹም አመታት በዝማሬ ከወገኖች ጋር አገለግል ነበረ። መልካም ነው። ይሄን መንፈስ ቅዱስ በዛ ዘመናቶች ሁሉ እየረዳ እየመከረ እየገሰጸ እስካሁን አብሮኝ አለ መንፈስ ቅዱስ እግዚአብሔር ይመስገን። አሁን ግን በጌታ ቤት ሀያ ዓመት አስር ዓመት ሰላሳ ዓመት እያስቆጠረን ስንመጣ ይህ መንፈስ ቅዱስ ምንድነው የሆነ ያለው፣ በብዙ እየረዳ እያጠነከረ እያበረታ እጆቻችንን ይዞ እስከ መጨረሻው ነው የሚመራን። እሱ የሚመራን መንገድ ስህተት አደለም። በጣም ትክክለኛ መንገድ፣ በጣም እረፍት ያለበት፣ በወታችን የሚስማማው ስፍራ ነው የሚመራን። ሆሴዕ ላይ ምን ይላል? ምዕራፍ አራት ቁጥር ስድስት ላይ እስቤን እውቀትን ከማጣቱ የተነሳ ጠፍቷል። ባለማወቅ ማንነት ባልተረዳም ማንነት የክርስትናን ህይወት እንዲሁ ብቻ በመላ የምንጓዘው ህይወት አይደለም። ገች ውስጣችን ላይ ትልቅ መንፈስ ቅዱስ አለን፣ የሚንቀሳቀስ የሚሰራ ማንነት ያለው ኃይል ያለው መንፈስ ቅዱስ ውስጣችን አለን። ምንድን ነው መንፈስ ቅዱስ የሚፈልገው ከኛ? እንድንታዘዘው ይፈልጋል። በሙላት የሚንቀሳቀስ ከፈለግን እንዲሰራ ከፈለገ የእርሱን አብሮነት የእርሱን አጋሽነት ኃይሉን ከፈለገ ፍቃዳችንን ልንሰጠው ያስፈልጋል። ሀሳባችንን አእምሯችንን ልንሰጠው ያስፈልጋል። ወገኖች ምንድን ነው እያለን ያለው? ምንድን ነው እየመከረን ያለው? ምንድን ነው እየገሰጸን ያለው? ስለዚህ ልንሰማው ጆሯችንን ከፍተን ልንሰማው ያስፈልጋል። ልባችንን ልንከፍትለት ያስፈልጋል። የክርስትና ህይወታችን መልካም ህይወት ነው። የዘላለም ህይወት ያለበት ህይወት ነው። ለተጠራንለት ለተለየንለት ዓላማ ፀንተንና ተግተን ልንኖሩ ያስፈልጋል። ሁለተኛ ጴጥሮስ አንድ አራት ላይ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚህ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን። እግዚአብሔር ይመስገን። ከአለም ካለው ጥፋት አምልጣችኋል፣ ከመለኮት ባህሪ ተካፋዮች ሆናችኋል እያለ ነው። ዝች ከክርስቶስ ውስጥ ነው ያላችሁት። እናንተ ላይ ክፋት አይሰለጥንም፣ ዓለማዊ ምኞት እናንተ ላይ አይሰለጥንም፣ የዓለም ጥፋት እናንተ ላይ አይሰለጥንም። ስለዚህ ክርስቶስ ኢየሱስ ተስፋን ሰጥቶናል። ዝች ጋር ወገኖቼ ተስፋ ያለን ሰዎች ነን። ዘላለም አምላክ እግዚአብሔር ወይ በዚህ ሰዓት ይጸልያለሁ በጌታ በኢየሱስ ክርስቶስ ስም ያንተ መንፈስ በሙላት እንዲንቀሳቀሰን ይጸልያለሁ። አሁን ይህንን የሚሰማ ሰው ሁሉ እግዚአብሔር የተጨነቀች ነፍስ ነፃ እንድትወጣ ከመንፈስ የተነሳ ያንተ ሰላም፣ ያንተ እረፍት እንዲያገኛት እኔ እጸልያለሁ። እግዚአብሔር ለልጆቹ የምታስበው ለእኛ የምታስበው አሳብ መልካም አሳብ ስለሆነ አመሰግንሃለሁ። ለእናንተ የማስበው አሳብ መልካም ነው እንጂ የክፉ አሳብ አይደለም ብለን እንደሚንቃል እግዚአብሔር ለልጆች የምታስበው አሳብ ሁሌ የመልካም አሳብ ስለሆነ በጌታ በኢየሱስ ክርስቶስ። ነገር ግን አሁን እግዚአብሔር የታሰረች ነፍስ ነፃ ትውጣ። መንፈስ ቅዱስ የተነሳ እግዚአብሔር የዘላለም አምላክ ይሁን ዛሬ መፈታት ይሁን፣ ዛሬ ነፃ መውጣት ይሁን። እግዚአብሔር የጠላት አጀንዳ በናዝሬቱ በጌታ በኢየሱስ ክርስቶስ የተበተነ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ እኔ እቃወማለሁ። ዛሬ ነፃ መውጣት ነው። አእምሯቸው ነፃ ይውጣ። እግዚአብሔር ወ እባብና እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ የሚጎዳችሁ ምንም ነገር የለም ተብሎ እንደተጻፈ፣ ዛሬ በጌታ በኢየሱስ ክርስቶስን መፈታት ይሁን ከሰዎች አእምሮ ላይ መፈታት ይሁን ነፃ መውጣት ይሁን። በጌታ በኢየሱስ ክርስቶስን ለተጨነቀች ነፍስ ከመንፈስ ቅዱስ እየተነሳ አሁን የአንተ መንፈስ እንዲያገኛት አእምሯ የሰላም መንፈስ አእምሯ የእረፍት መንፈስ እንዲያገኛት እጸልያለሁ። አእምሮን ሁሉ የሚያልፈው መልካም ሰላም በሰዎች ሁሉ ላይ እንዲያል እግዚአብሔር ወይ እኔ ጸለይኩ። በኢየሱስ ክርስቶስም መንፈስ ይምራቸው። ጸሎታችንን ሁሉ ስለሰማ ጌታዊ ወይ ተባረክ። ስለ ሁሉም ክብር ለአንተ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስም አሜን።